አንድ ጊዜ ደስ ሲለኝ ታውቃላችሁ፣ ዝብርቅርቅርቅ ነው የማደርገው። ምክንያቱም ደስታ ነው፣ ደስታ። ሰው ለማንኛውም እንኳን ደስ አለ ባሉት፣ እሺ። እስኪ ስትገቡ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለ፣ ይገባሃል፣ የእኛ ጀግና፣ የእኛ የእኛ ነብር፣ አይበገሪ እያላችሁ ጉልበት ይሁንት አንዳንድ ጊዜ ግን እኛ ግን ማለት ነው እኛ ምንም አይነት ሱጠት ባንሰጥ ምንም አይነት ትን ባንል ይሄ ራሱ ላይክ ማድረግ ሰብስክራይብ ማድረግ ትልቅ ሱጠት እንደሆነ ታውቃላችሁ። አታቁማ ግራውስ ሊንገራችሁ ዛሬ ከእናንተ ሰብስክራይብ ላይክ ስታደርጉ እነሱን እንድታበረታቷቸው ለስራቸው ትልቅ እንትን እንዲኖራቸው ነው የምታደርጉ። አብዛኞቻችሁ ትገባላችሁ ላይክ አታደርጉ ሰብስክራይብ ሳታደርጉ ዝም ብላችሁ አይታችሁ የምትወጡ ሰዎች አላችሁ። ምክንያቱም የሰውን ብዛት የምታዩ ከላይ ነው። ከታች ላይኩ ትንሽ ነው፣ ከላይ ደግሞ የሰው ብዛት ደግሞ ብዙ ነው እና ከመጣችሁ አይቀር እነዚህ ጀግናዎች እውነት ይገባችኋል። ከዚህ በላይ ራሱ የኛ አንድ ላይክ አንድ ሰብስክራይብ ለማድረግ ተለመን በቃ ለምኑ ለምኑ ለምኑ እንላለን። ግን እነሱ ከሚሰሩት ስራ ከልፋታቸው ከስንት ነገራቸው ይሄ ለኛ ላይክ ለኛ ሰብስክራይብ ምንም ማለት አይደለም። እውነት መልካም መልካም ሰዎች አላችሁ። በጣም ቅልብ ያላችሁ እግዚአብሔርን እምላችሁ በጣም ሲጨነቅ ሲጠፉ የምትጨነቁ ሁለት ሶስት ቀን ቪዲዮ ካለቀቁ ኮሜንቱን የምታጥለቀልቁት በሰላም ነው ወይ በሰላም ነው ወይ በሰላም ነው ወይ የምትሉ በጣም ለሰው የምታስቡ ብዙዎች አላችሁ። ብዙ ብዙ ደጋግ የእውነት እንደናንተ አይነቱን ደግሞ እግዚአብሔር ያብዛል። መታደል እኮ ነው። በሰው መወደድ በእግዚአብሔር መወደድ ጸጋ ነው። የእነሱን ፍቅር የእነሱን እንትን ደግሞ እውነት እነሱ ራሱ እድለኞች ናቸው። በሰው የሰውን ፍቅር የሰው መወደድ አላቸው። እና ከሚሰሩት ስራ ነው ሰውን ሊወዳቸው ሰው ሊጠላቸው የሚችለው ከሰሩት ስራቸው የስንቱን ባንዳ አበሱ እንግዲህ በቤተሰባቸው በምናቸው እየመጡባቸው ምንም አልበገር ብለው እስካሁኑ ሰዓት ድረስ መስፍንን እያንበረከኩ ያሉ ጀግናዎች፣ ከመስፍን አልፎ መስፍን ቢሞትም አሸናፊ አሁን ከእናቱ ሆድ እስከሚገባ ድረስ እንግዲህ እያያችሁ ነው በየቀኑ የሚለቁትን ቪዲዮ ዋናዋ ሰራተኛ መስላ ገብታ የነበረችው ሰራተኛ ወይም አጋዥ መሰላ አጋዥ ሁና የገባችው ከነ መሃሌት ቤት እሷን አሁን በምን አይነት ሁኔታ እንዳለች ይህ አሸናፊ የተባለው ሰውዬ ልጅቷ ምስጢር እንዳታወጣ ብቻ በማለት እያሰቃዩት ያሉ እነዚህ ለምንም የማይራሩ የሰውነት ሰብዓዊነት የሚባል ነገር ያልፈጠረባቸው ገንዘብ እና ገንዘብ ብቻ ጭንቅላታቸው ላይ የትንትን ያለባቸው ሰዎች ናቸው። ለእንደዚህ አይነት ሰዎች ደግሞ ልክ እንደ ዘላለም እና ልውል ጥሎላቸው እያንበረከኳቸው የሚገቡበት እስከሚያጡ ድረስ ከገጠር እስከ ከተማ ድረስ እንደዚህ አይነት ጀግና አይታችኋል? እስኪ ንገሩኝ፣ እንደ ልውልና እንደ ዘላለም አይነት ጀግና አይታችኋል? ብዙ ማስፈራሪያ፣ ብዙ ዛቻ፣ ብዙ ነገር እየመጣባቸው ለምንም የማይበገሩ የወንድ አሞት ያላቸው። ሁሉም ቀበቶ ያሰረው ወንድ ነው ብላችሁ እንዳታስቡ፣ የእውነት ይለያል። የወንድ የወንድ አሞት ያለው ወንድ ልጅ ተወልዱ። ካልሆነ እንዳባቱ ምናምን በለው በምንሽር የሚለው ለነሱ የእውነት መፎከር መሸለል ያለባቸው የዓለማችን ጀግና ከዚህ በላይ የሚገባቸው ሱጠታ ሲያንሳቸው ነው። ለእነሱ ቤት ወይም መኪና፣ ምንም ነገር ተራ ነገር ነው። በአስር ሚሊዮን ብር ሁሉ እየተሰጣቸው የሰው ህይወት ወይ ፍንክች ያሉ የጀግና ጀግና የአርበኛ አርበኛ ስም የሚያጥራቸው እኔ ጀግናም አርበኛም አንበሳም ምንም በሉ ይሁን ብጠራላቸው ለነሱ ሲያንሳቸው ነው። የእውነቴ ነው የምላቸው። ስለነሱ ሳወራ ሳወራ ሳወራ ብውልባድር ቃል የለኝም። ከሚሰሩት ስራ ሰውን የሚያስደስቱ የተቸገሩ ማንም ሰው ሲያለቀስን ማየት አልፈልግም። ማንም በተለይ ኢትዮጵያ ውስጥ ልቅሶና ሞት በስቷል። ሀገራችን ላይ እግዚአብሔር ይህንን ጉድ፣ ይህንን ስቃይ፣ ይህንን መከራ እግዚአብሔር በቃ በመጀመሪያ የሰው ልጅ ሞት፣ የሰው ልጅ ስቃይ በተወለደበት አገር እየተገደለ ያለበት ኢትዮጵያ ውስጥ ለመጀመሪያ ጊዜ ለታሪክ እኔ ከተፈጠርኩኝ ገና የመጀመሪያ ነው። እንደዚህ አይነት የሰው ጭፍጨፋ ያየሁት እስካሁን ድረስ በታሪክ ሲያወሩ እሰማለሁ እንጂ እሱንም፣ እዚህ ወንድም ወንድሙን አይደለም፣ ሲጨፋጨፍ የነበረውም የሌላ ሀገር ወራሪ መጥቶ ሀገራችንን ሊያጠፋ ወይም አገራችን ሊወር የመጣ በሱ ነው የተጨፋጨፉ የሞቱት አባቶቻችን የጥንቶቹ። የአሁኑ ትውልድ ደግሞ እርስ በርሱ ወንድሙን፣ እህት፣ እናቱን፣ አባቱን እርስ በርስ እዚህ ደርሰናል። እንግዲህ ይህ ዘመን እግዚአብሔር አምላክ በቃ ይበለን። የሰው እንባ፣ የእናቶች እንባ እግዚአብሔር አምላክ እንደ ሰው የማይሆነው እንደኛ ኃጢአት ሳይሆን እንደ እሱ ቸርነት፣ እንደ እሱ ማሪነት እግዚአብሔር ይቅር ብሎን ሰላምን ያምጣልን። የሁል ጊዜ መኞቴና ጸሎቴ ነው፣ መቤቴ ነው። የሁል ጊዜ የማንኛውም ሰው እንዲያለቅስ እንዲቸገር፣ የሆነ እንባ ዘለላ እንባ እንዲያነባ አልፈልግም። እግዚአብሔር ደግሞ የልባችን አይተው እንግዲህ እንደኛ ክፋት ሳይሆን እንደሱ ቸርነት እንግዲህ እሱ ይማረን እና በዚህ ሰው የጠፋበት ዘመን ደግሞ ሰው ሆነው የተገኙ ልዑል እና ዘላለም ለዓለማችን ታሪክ የሚሰሩ ጀግና ነብር የወንድ ልጅ ሐሞት ምንድን ነው የሚባላ አባባል አለ። ለእነሱ የሚያንሳቸው የቃል ድርደራ ምንም አይደለም። እና ባላችሁበት ሰላማችሁ፣ ፍቅራችሁ፣ አብሮነታችሁ፣ መተጋገዛችሁ እውነት ስታያቸው ዘላለም እና ልውልድ አብረው የሚሰሩት ስራ ያላቸው ፍቅር፣ መተማመን ከምንም በላይ እንደዚህ አይነት ከባድ ስራ ስትሰሩ በውስጣችሁ ከባዱ ነገር መተማመን መተማመን ከሌለ በጣም በጣም በጣም ወሳኝ ነገር ቢኖር በዚች ምድር ላይ መተማመን፣ በቃ መተማመን ካለ በሁለታቸው ምንም ነገር መፈንቀል፣ ምንም ነገር ማድረግ ይችላሉ። ዋናው ነገር መተማመን። በነሱ ደግሞ የምታዩት ነገር ይሄ ነው። ትልቁ ነገር ትብብራቸው፣ መተማመናቸው። መወለድ ቋንቋ ነው የሚባለው ይሄ ነው። ከእነሱ እስኪ ተማሩ፣ ገንዘብ የምታሳድዱ ባለሀብት የተባላችሁ ሰዎች እስኪ እንደው እስኪ ተማረው እነ ልውል እነ ዘላለም ሰውን አሳልፈው ሽጠው በገንዘብ እንትን ሚሉ ቢሆን እስከ መቶ እስከ አስር ሚሊየን ብር የቀረበላቸው ብዙዎቻችሁ ታስታውሳላችሁ። እነሱ ግን ይሄ ብር ሳይሆን ያሳሰባቸው እዛ ቤት ውስጥ ተዘግቶባት እያለቀሰች ያለችው ሴት ወይም ወንድማችን የእነሱንም በማበስ ነው ስራችሁ፣ እንጂ ብርና ብር ብር ነገር ተራ ነገር ነው። በዚች ምድር ላይ የሰውን ህይወት የምታበላሽ የሰውን ህይወት የምትቀይር ነገር ብትኖር ብርና ብር ብቻ ነው። ግን አብዛኞቻችሁ አትታለሉ። የሰውን ህይወት በብር አትግዙ። ሰው በመሆኑ ብቻ አክብሩ። የት ይምጣ የት ይሄድ የት ይቅር፣ ኔቨር። ሰው በመሆኑ ብቻ ማክበር አለብን። እና ለጀግኖቻችን ደግሞ እንግዲህ እያበረታታታችሁ የእውነት እኔ አንዳንድ ግርም ምትሉኛላችሁ። ይሄ ቤት ውስጥ ቁጭ ብለው ፕራንክ ምናምን እንደዚህ ትርኪ ምርኪ የሚሉትን እስከ ሀያ እስከ ሰላሳ ሺህ ላይክ ታደርጋላችሁ። እነዚህ ሰዎች እየደከሙ እየለፉ ጠዋት ማታ እንትን እያሉ ግን አስር ሺ ከሁለት መቶ ሺ ሰው አስር ሺ ላይክ ነው የሚያደርጉት። አስር ሺህ ሰው አረበ እናታችሁ፣ ላይክ አድርጉ። እንደው ስትገቡ ላይክ እያደረጋችሁ ግቡ። ኮሜንት የምትጽፏ አላችሁ አብዛኞቻችሁ ያበተለይ የልውል እና የዘላለም ወይ ፍንክች፣ እዛው ቁጭ እንዳለ ነው ሰብስክራይባችሁ። ስንት ጊዜው እሱ ልውል ስንት ቀን ተናገረ? እባካችሁ ላይክ ምንድነው፣ ሰብስክራይብ አድርጉ እባካችሁ እንደዚያ ግን የአባት የእውነት መለመን የለበት። ወደን ፈቅደን እስከ ተከታተልን ድረስ ላይክ እና ሸር ማድረግም ግዴታችን ነው። በፍቃደኝነት በግድ ሳይሆን በፍቃድ በፍቅር ፍቅር ያሸንፋል በሚለው ማለት ነው። እና ላይክ ያደረጋችሁ ጀምሮ ከዚህ በላይ ይሰጣችኋል። ገና ብዙ ታሪክ ይሰራሉ። ገና ብዙ ነገር እናያለን። ወጣቶች ደግሞ አሁን ላይ ለምትመጡት ከልዑል እና ከዘላለም ብዙ ነገር ትማራላችሁ፣ ብዙ ነገር ታያላችሁ። እንደናንተ አይነት ጀግና ጀግነውን ደግሞ እግዚአብሔር አምላክ በምትሄዱበት ሁሉ ሰላም ፍቅር ያብዛላችሁ። ሰላማችሁ በዚህ ትርፍ ይበልልን። በተቸገረ ጎናቸው በተቸገረ ተዘግቶባቸው በሚያለቅሱ ሰዎች ገብታችሁ እንባቸውን የምታብሱ ብርሃንን ከጨለማ ወደ ብርሃን የምታመጧችሁ ከእግዚአብሔር በታች እናንተ ሰዎች ናችሁ እና እኔ ለእናንተ ቃል የለኝም። ማውራት ቀላል ነው፣ ግን ለእናንተ ሲያንሳችሁ ነው። ከዚህ በላይ ገና ይገባችኋል። ብዙ ነገር መሰጠት አለባችሁ። የኢትዮጵያ አለም አለም አለም የኢትዮጵያ ሕዝብ ቢያውቃችሁ ደስ ይለኛል። ይህ እናንተ የሚያውቃችሁ ሁለት መቶ ሺህ ሰው ሶስት መቶ ሺህ ሰው ነው። ከዚህ በላይ ከዚህ በላይ ማወቅ ያለበት ሕዝብ አለ። ከእናንተ ብዙ ነገር መማር የሚችሉ ወጣቶች አሉ። በትንንሽ ገንዘብ እየተታለሉ ህይወት የሚያበላሹ ልክ እንደ እናንተ እንዲሆኑ ከእናንተም ብዙ ነገር የሚማሩ የሚሰማም የማይሰማም አለ። እንግዲህ የሚሰሙትን እግዚአብሔር ልቦና ስጣችሁ፣ የማይሰሙትን እንግዲህ ምን ማድረግ አይቻልም። ብቻ ባላችሁበት ሰላም እና ፍቅር እመኝላችኋለሁ። እየወዳችሁ ልዑልና ዘላለምን የምትወዱ እንግዲህ እንኳን ደስ አለህ እያላችሁ ለዘላለም ኮሜንት ጻፉለት። ቪዲዮን ደግሞ ላይክ ያደርጋችሁ ጀምሮ ለምታበረታቱኝ እህት ወንድሞች ከልብ ከልብ ነው ማመሰግነው። የዛሬው ቪዲዮ ይህን መስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ደና ሰንብት። እንወዳችኋለን፣ ባይ። ያላችሁበት የዓለም ዳርቻ ሰላም ፍቅር ተመኝሁላችሁ። ባይ ባይ። ግን ላይክ አርጉ። አዎ ላይክ ማድረግ ያስፈልጋል ማለት ነው። ለዚህ ቪዲዮ አምስት ሺ ላይክ ኦ አምስት ሺ እንደ መቶ ላይክ ካረጋችሁ እግዚአብሔር ይመስገን። ምንድን ነው የቸገረ? እርጉዝ ያገባላል። ለማንኛውም ሰላማችሁ ይብዛ። እህቶች፣ ወንድሞች ባላችሁበት ሰላም ፍቅር ተመኞላችሁ። ባይ ባይ። እንወዳችኋለን።